ጎበዞች ጎበዞች፣ በቃ ሄደን ስናይ ደግሞ ማትጸጸትበት ቦታ የለ፣ በጣም ደስተኛ ነን። አሁን አይፎንም ብገዛ ሂማን ሄርም ብገዛ ልብስም ብገዛ፣ ደረሰኝ ከተቆረጠለት በኋላ በማግስቱ አሮጌ ነው። ኧረ እገዛለት ስትመቸኝ። በእናትሽ በምን እንደምታውቂ ታውቂያለሽ። እሱ ደረሰኝ ከተቆረጠልሽ በኋላ እስኪ መልሱን ድምፅያቸው፣ አይመልሱም ምንም ነገር እኛ ጋር ደረሰኝ ተቆርጦ ከተጫልሽ በኋላ በደረሰኝ ዋጋ የሚገዛሽ የለም። ጭራሽ ነው እንደገና። ጭ ይሄኛው በጎ ነገር ግን ሁሌ እንዳዲስ ነገር በምድር በሰማይ። አዎ እንትን ነው። አሁን ስለሱ ስናስብ ልብ ነው ልባችን መፈለጉን እንጂ የብሩ መጠን ሰላሳ ሺ መሆን አርባ ሺ መሆን አይደለም። ዛሬ በጣም ቫሊው አለው ሰላሳ ሺ የዛሬ አስር ዓመት ሲወራ ግን ሰላሳ ሺ በጣም ትንሽ ነው። ሀሳብ ግን ሊያንስ አይችልም ምክንያቱም በዛ ጊዜ እኮ ብሩ ነው የሚባለው። ምክንያቱም ሀሳቡ ነው ደረሰኝ የሌለው። በጣም ውድ ነገር አይቆረጥም ደረሰኝ ሀሳቡ ነው። ደረሰ እውነት እኮ ነው። ኮት ይደረግልኝ ሀሳቡ ደረሰኝ የለውም። ስለዚህ ዋጋው እየጨመረ ነው የሚሄደው። አርባ ሺህ ሆኖ መቆየት አይችልም። ሀሳቡ እያደገ እያደገ ባልዩ እየጨመረ ነው የሚሄደው።